ና ተጀምሯል እኮ ነው የት ነው ወጣው ወደዙ ግ ምን እንዳሳያቸው ዛሬ የለቀቅነው ቪዲዮ ላይ አሹ በሰ ገደለን እያሉ የምንመስል ግንታጭእደ ተመልካቶቻችን እንደምን አላችሁ? እግዚአብሔር አምላክ ይክበር ይመስገን። እኔ በጣም ደህና ነኝ። ዛሬ በዓት አይደለች መቄደንያ ነበር የዋልኩት ዝክር ነበረኝ። ቆራቢ ክፍል ነበር ደግሞ የነበረ፣ የዝክር እና ከቅዳሴ ሲወጡ ነበር ያበላሁት። የቆራቢ ስለሆኑ ከቅዳሴ ክፍል ነበር እንደወጡ ወደ እናቶች ከገብቼ አራት ክፍል አበልተን የመጣ ነው። ዛሬ ምን እንደመጣልኝ ኑ ኑ፣ ምን ላሳያችሁ፣ ምን መሰላችሁ? የጾም ነው ብላ ያስቸገረኝ። አይ ጾም ነው የፍስክ እንዳታረጉ። ኑ አላሳያችሁ ምን ይላል? ሰላሳ ኬ ገብተናል ወይም ሰላሳ ገብተናል። እግዚአብሔር ይክበር ይመስገን። ክብሩ ይስፋ ይመዳን ያለን እንግዲህ ይህ የሰማዕቱ ነው። እኔ ከአንዴም ሁለቴ ሞክሬ አለሳካ ብሎኛል መንፈሱ ታቃላችሁ። በሚዲያ ላይ የሚተላለፈውን ምን አዞሩ ኬኩን ወደ ነ ወደአንተ ቁጥሮና አንደሱ ዙመርግላቸው እንትሎ ነው። ካንዴም ሁለቴ ሞክሬ ያልተሳካልኝም ነበረ፣ እየዘጋብኝ ይረብሽ ነበረ። ግን ሰማያቱ አባቴ ወዳጄ በርሜ ደረሽ የተመጣ ወዴ ነው ይሄን ሶስተኛውን ያስባረኩትና እሱም ባርኮ በእጁ የሰጠኝና ይኸው በአንድ አመት ውስጥ ሰላሳ ሺህ ገብተናል። እግዚአብሔር ይግበር ይመስገን። እንግዲህ ወደፊት እኔ ከመጣው በኋላ ነው ሰላሳ ሺ ገባሽ ስድስት ሺህ ያነበርሽ እንደ አንቺ እና መስገና እንኳን እንዳደርግች እንደውም ሰላሳ ኬ ገባሽ፣ እንዲ እንኳን አደረሰሽ ሀምሳ መቶ ለአምሳ መቶም ደግሞ ለመድረስ ያብቃሽ እያላችሁ መልካም መኘው ስትመኙ ል የነበረ በጽሁፍ አሜን። እግዚአብሔር አክብርልኝ። ሁሉ በእናንተ ነው፣ ሸሬ እያረጋችሁ ላይክ እያረጋችሁ እዚህ ያደረሳችሁ ቶቼ ወንድሞቼ፣ በእውነት ከልብ ከልብ ነው የምናመሰግነው። አሺ ዛሬ ምንታይተ ኑተ ያመጣልኝ ቃል ገብቻለሁ፣ ሰላሳ ሺህ ከገባሽ ኬክ አመጣለሁ ብዬ የለ ነበር? እና በቃል መሰረት ነው እኔማ። አንድ ላይ ከልደትሽ ጋር ላደርገው ነበር ሁለት ኬክ ላለመግዛት፣ በአንድ ልትወጣ። የዛሬ ስንት ጊዜ ገና እኮ ልደቴ ወር ይቀረዋል። ተሳሳ እንዳ አይደለ? አሁን ምንድን ነው፣ ህዳር አንድ ወር ይቀራ። ዛሬ ባተ አይደለች? ሴት ከለር ነው

ሳየማሄ ነው። እውነት ነው። ማሄ በጣም የወዳት በጣም የማከብራት እህቴ ናት። በዛ ላይ ይሄ ዩቱብ ክፍያ ላይ እንዲደርስ ብዙ ነገር እንዲሆን ያልጣራቸው ጥረት የለም። ከመጀመሪያው ጀምሮ እንግዲህ የምንተዋወቀው በስልክ ነው። ብዙን የምታምነኝ ለኔ በተለይ ብዙ ነገር አድርጋለኛል። እድሜ ከጠን ያድልልን። እሷም ዩቱብ ናት። ማሄ ቱብ ብላችሁ ግቡ ከእዛ በላይ ትሆናለች። እስካሁን እንጨምራለች ስለሚጨምር እና ያው በራሷ አልመጣችም። ገና ዝም ብላ የሰው ነው ሸር እያደረገች ያለችው ወደ ፊት በራሷ ትመጣለች። በርዶ ነው እንግዲህ እንደዚህ የተከናነብኩት ነው። እንግዲህ እንቅሮስ ፎቶ አንነሳም። እናመሰግናለን። ኑ እንግዲህ ብሎ አብራችሁ አፍንጫ ላይ ኬክ ኬክ ብለሽ ነበር ጠገብ ጣፋ ተመልካቾቻችን በጣም ነው የምናመሰግነው እንግዲህ ቀጣይ ደግሞ እንደ እግዚአብሔር አምላክ መልካም ፈቃድ ሀምሳ እና መቶ ደርሰን

እንግዲህ ዛሬ እሱን የሚያስተናግደን ነው። አንድ ሰው ብቻውን የትም አይደርስም። ሰው ወዶት ፈልጎት ሲያደርግለት ሌላ እንዲያውለት ሲጥር ነው እዚህ የሚደርሰውና ነገ ደግሞ በቅርቡ ሀምሳ ሺህ ለማቀስ አንተ ኩሽና ወድ ጨርሰው ነው።

ትደርሳለህ ሳትን በሉ በሩ ደህና ደሩ በሏቸው። ሰባት ደቂቃ ከአርባ አምስት እሺ፣ ሻውን ቅጅ እስከዚያ፣ እንግዲህ ዝንጅብል እኮ ነው። አሹ ብቻውን ዝንጅብል ነው። ቆንጆ ነው። ቀራጫ የጎርስ የሚያላችሁ ማን ነው? አውቄ ነው። አረ አውቄ ነው። ጣፋጭ ብዙ ማደ በማንኪያ ብቻ አይደለ ላይ አረ ችግር የለውም አረ አውቄ ነው እንደ ሰብራለሁ ሳይሆን

ሮባሮን ዛሬ የተሰራ ነው። የፍስክማ ዛሬ ሐሙስ ምናምን ቢሆን እኮ የጾም አይኖርም አይኖርም። የተሰራ ሰርቶ ያዘጋጃሉ። ግን ብታይ አንድ ሰዓት ነው የሚፈጀው እኮ ምን ጸሎት ላድርግ እና አይሻልም ነው በልቼ ልጸልይ።

ገና ረጅም ጉዞ እንጓዛለን። በዚህ አጋጣሚ እናት ዙም አድርግልኝ ና ና ዛሬ የምነግራቸው ነገር አለኝ። ሂሳቡን እንትን አላልኩም። ይገባል እኮ በደንብ ዙም ነው። ኬኩም አንቺ አብረሽ ትገባለች። ይገባል ችግር የለውም። ተመልካቾቻችን በዚህ አጋጣሚ ይሄንን ሰላሳ ሺህ በማስመልከት ደስታችን እያከበርን አንድ ነገር ልበላችሁ፣ የስላሴ ቤት ነው ወይም የስላሴ ቤተክርስቲያን ነው ግን ድርብ ደግሞ አወ የገብረ መንፈስ ቅዱስ አሉበት ማለት ነው። እሱ የሚገኙ ወልዲያ አካባቢ ነው። በጣም በጣም በተጎዳ ህብረተሰብ ውስጥ የምትገኝ ቤተክርስቲያን ናት። ከአሁን በፊት የሚያስቀድሱት የሁለት ሰዓት የሶስት ሰዓት መንገድ የእግር ጉዞ እያደረጉ ነበረ። ከዚያ ህብረተሰቡ በጣም እምነት እየተመናመነ ሲመጣ ቅዳሴ ሲያቆሙ፣ ይሄ ሞት ብቻ ሲመጣ ግዴታ ሲሆንባቸው ብቻ ነበር የሚሄዱት ወይም አመታዊ ክብረ በዓል ላይ ከዚያ ህዝቡ በቃ ምንም ህዝቡ እየጠፋ መሆኑን ሲያውቁ እዚህ እዛ ሀገር ተወላጅ የሆኑ ካህን የሆኑ አምስት ነበሩና ና በዚህ አካባቢ ላይ ምን አደረጉ፣ ዝም ብለው በቆርቆሮ ና በጨርቅ ዝም ብለው ሸፍነው እንደ ቤተ መቅደስ ሰርተው እዛ ላይ ቅዳሴ ያካሄዱ ነበር። ህዝቡም ከስልሳ ይበጥም ብለዋል። ክርስቲያኑ ከዚያ ያንን በሚያካሂዱበት ሰዓት አሁን የእድሜ እየቆየ እየቆየ በመጣ ጊዜ ቤተክርስቲያን በጣም እየደከመ መጣ ማለት ነው። ከአንድ ወንድሜ እዛ ካደገ ከአንድ ወንድሜ ነበር ይሄ ጥሪ መጣለኝ። የዛሬ ስምንት ወር ዘጠኝ ወር አይበቃም፣ ከሊቀ መላ ቅዱስ ሚካኤል በፊት ነበር እና አሁን ምን ታሰበ? የመድኃኒዓለም ዝክር ተዘከሩት ላይ የተረፈ ገንዘብ አለ። እንዲሁም ደግሞ ህዳር ሚካኤል ከሚዘክሩት እህቶች ላይ የተወሰነ እንዲተርፍ አድርጌ የስላሴን ቤት ልንሰራ ነው። እነሱም የሚፈልጉት ከኔ ይህ እንጨት ከራሳቸው ነው። ቆፋሪ ከራሳቸው ነው። እንትኑን የሚቆፍሩት ቤቱን አቁሜላቸው ደግሞ ካለቀ ወዲያ መረጋ ልሰራ ከራሳቸው ነው። እኔ የሚጠበቅብኝ ቆርቆሮ፣ እንጨት እሁድ፣ ህዝበ ክርስቲያኑ ሰብስቤ እሁድ አስቆርጣለሁ ብለዋል። አሁን የፊታችን እሁድ። ከዚያ በመቀጠል አስተዳዳሪው ትንሽ ስልክ የላቸው ምናምን እና እዚህ አዲስ አበባ እንዲመጡ አድርጌ ለእነሱ ስልክ የማዘጋጀት ሁኔታ እንዲሁም ደግሞ የሚፈልጉትን ቆርቆሮ፣ ቢስማር የባለሙያውን ወደ ሁለት መቶ ምናምን ቆርቆሮ ቢሆንልን ሰፋ ያለ ቢሆንልን ብለዋል እና ያንን የማቅረብ ሁኔታ ነው። በዚህ በመቀጠል የሚሆነው ይሄ ብር በቃል ማለት አይደለም። ወደ ተመልካቾች በዚህ አጋጣሚ አህዱ ብለን ከጀመርናት አይቀር አንድ ቤተ መቅደስ እነሱ መርገው እንደጨረሱ ደግሞ ቀለም፣ ጅብሰም እንዲሁም ደግሞ የበሮቹን መዝጊያ፣ መስኮቶች መዝጊያ ያም ሲያልቀለን ደግሞ ስዕላት ማስገባትና ነዋያ ተቅድሳኑን መግዛት ግዴት አለብን። ግድ ማለት ነው። እሱም ደግሞ እኔ ከስራቴ ከበረከቴ፣ እናንተም ከስራታችሁ እያደረግን ይችን ቤተክርስቲያን አልቃ ለመመራረቅ እንደውም ነይና የው ብለው ምናምን መሰላችሁ የመቸገራቸው ብዛት እንትልን ሳራላቸው የግቢው የቤተክርስቲያኖ ሳራ ሌለ እሱን ሻር ሸጠን ከፍለልልሽ ነይ አሉኝ። አስቡ እንግዲህ ነይና፣ ይሄ ማየት ማመን ነው። እና በደብዳቤን የተላከል ጥሪው ነበር። እና ነይና ደግሞ እኛ እንክፈልልሽ ሙሉ ውጪ ከዚህ ደስ እንትን የሚሄደው በመኪና ግን ሩቅ ነው። አጊሻን እንትን ሀይቅ እስጢፋኖስ ሲሄርንበት እኮ ነው ያደርንበት። ደስ ያደል ያደር ነው ከዛ በኋላ ማለት ነው። ከዛ መተሽ ወይ እንደገና የእግር መንገድ ትንሽ አለብህ ብሏል። ወደ ገጠር ወጣ ብላለሁ ከተማው ሳይሆን ወደ ገጠሩ በጣም ወጣ ትላለች የእግር መንገድ ብሏል አሉና። እኔ ይሄን ቀን እመጣለሁ ብዬ አልላችሁም። በጣም ሩጫ ላይ ነኝ። ያልመጣሁበት ቀን ስለሚበዛ እመጣለሁ ብዬ የተማጓጓችሁ እናንተ መታችሁ ማቴሪያሉን አሰጣችኋለሁ። ስልክ የለም ያለበትን ደረጃ ማሳወቂያ ሲሉኝ እኔ ስልክ ገዝቼ እሰጣችሁና እያንዳንዱን ነገር ያለበትም ሁኔታ ታስረዱኛላችሁ። ለምርቃቱ ግን እመጣለሁ ብያለሁ። እድሜ ስጠኝ እንጂ ቤተ መቅደሷ ተሰርታ ታወተ ህጉ ሲገባ ሲደሰቱ ለዚያን ቀን እድሜ ያብቃንና አንድ ቀን እንሄዳለን፣ እግዚአብሔር ያግዛል። ለማንኛውም እንሂድ እኮ እያለኝ ነበር። ይሄ ተወልዶ ያደገበት ቦታ ስለሆነ በቅርብ ሄዶ መጥቷል። ና ምንም ያስፈራ ነገር የለም፣ አገር ሰላም ነው። እንሄድ ወይ አለኝ። እኔ ጊዜ አይኖረኝም፣ በጣም እየተሯሯጥኩ ነው። ጊዜ ቢኖረኝ ቢያንስ ሶስት ቀን ሁለት ቀን ይፈጃል፣ ሶስት ቀን አራት ቀን ይፈጃል ደርሶ ለመመለስ። ስለዚህ እንደዛ እያለኝ ነበረና እነሱ መጥተው እንግዲህ የሚከፈለውን ዋጋ ከፍዬ ትራንስፖርቱንም የሁሉንም ከዚህ ይዞ መሄደላቸውን አዘጋጀቼ ያለውን ነገር ያው ውድ ተመልካቾች፣ በዚህ አጋጣሚ ግን አደራመላችሁ ነገር አሁን ይሄ ከመዳንያል የሚተርፈው ከሚካኤል የሚተርፈው ብር ይህን ይሰራል ማለት አይደለም። ማለት ዛሬ አንድ ቁርቁር ከባድ ነው። ሁለት 20 ቁርቁሩ አስበው እንግዲህ፣ ቢስማር የተለያዩ ቢስማሮች ያስፈልጉታል። ምናልባት በቁርቁሩ እኛ ነው ስንት አንዱ ሁለት ነው ስሱ ወረቀቱ ኦሪጂናሉ እስከ አንድ ሺህ ብር ድረስ አንድ እኮ ኦሪጂናሉ ነው። እሱ ለጣራ ነው። ይሄ ባለፈው ስድስት መቶ አረ እንዲያሉ ለአንቺ ልማድ ቤቱ እሱ ወረቀት ያው እኮ አዲሱ ወረቀት ነው እኮ እሱ ለጣራ የሚሆነው ወፍራሙ ነው። ኦሪጂናሉ እሱ ነው። መቼም ያለ ምክንያት አያስጀምሩትም። ልክ መንበሩ ሞልቶ እንዳትረፈረፉት ስላሴ አሉ፣ እኔ ተማምኜን። ምክንያቱም ቢስማር ደግሞ በጣም ውድ ስንታይ ነው የሚስማሩ የእንጨቶች ቢስማሮች የተለያዩ። አይ የሚስማሩ ብዙ አይከብድም፣ ቆርቆሮ ነው ዋናው እኮ ብዙ አይከብድም፣ ምሱ ቆርቆሮ ነው ዋናው። አይ መቶ መናላት ይገኛል። ምን ችግር አለው? አይኛ ማስራታችንን ወደዛ ምን ችግር አለ? አንቺ ማስራት ሽን እንግዲህ ስለ ድንግል ማርያም ብላ ተንበረከተ ማነፍቴ ሶስት ናቸው። ከዛ ነሰዋትና እስኪ ያቅሚያ ሚያቁ ብዙ ሰው እኔ አንተ እሷን ብዬ አስራታችንን አስር ቆርቆሮ ይቻላ፣ አምስት ቆርቆሮ ይቻል። ቅናሽ ቆርቆሮ ነው የፈለጉት ቆርቆሮ ብቻ ነው የቀረው ብለዋል። እኔ አንተ እሷን ብዬ እንችላለን ያቅማችንን ብዬ እግዚአብሔር ካልሰራ ሰው በከንቱ ይደክማል። ዓለምን ፈጣሪ ያለ ምክንያት አያስጀምርም እኮ እና ወደ ተመልካቾች ይሄን ነገር ማደርገው እኔ ራሴን ተማመኝ አይደለም እኔ ንብረት ገንዘብ አለ ብዬ አይደለም። እኔ የተቻለኝን አድርጌ እናንተ ሁላችሁም በስራታችሁ በበረከታችሁ እንድትሳተፉ ስለፈለግኩ ነው። ደግሞ ስላሴ ይሄን ነገር እንደሚያስፈጽሙ ተስፋ አለኝ። ምክንያቱም እንኳን አይደለም የነሱን ቤት የእኛም ቤት እንኳን እየሞሉልን አይደል? እግዚአብሔር ይመስገን። ለመንበሩ እንዴት አደረገ ይሆን እያልኩ ስጨነቅ ከዚያም አልፎ ከአንድ ሚሊዮን በላይ ነው ያስረከብ ነውና፣ ውድ ተመልካቾቻችን አሁንም አደራ ምላቸው ያው የገብረ መንፈስ ቅዱስንና የስላሴን ቤትን እንስራላቸው። ደግሞ በርሜል ላይ ብለዋል ስላሴ የሚዘክረኝ የለም ብሎ በኤሻድ ሚዲያ የሚከታተሉ ለብዙ ሰው ምክንያቱም እኛ አሁን ላይ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መብረሃን ብዙ ስላሴ ስላሴ ሰው እኮ አይዘክራቸውም። ግን አይ ብዙ ሰው እንደ ሌላው ሰው አሁን ብዙ ሰው ገብርኤልን ብዙ ሰው እኮ ነው አሁን ኢትዮጵያ ላይ አብዛኛው ሰው ሚካኤልን ገብርኤልን ማርያምን ወይ ኪዳነ ምሕረትን የሚዘክረኝ ስላሴን ብዙ መድሀኒዓለም ስላሴን ብዙ ይዘክረኛል። ለዛ ነው በርሜል ላይ እኮ የሚዘክረኝ የለም። ስለዚህ እንደዛ ስላሉ እንግዲህ ቤታቸውን ባየው መስራት ነው። መንበሩንም ሰርተዋል። እግዚአብሔር ይስጣቸው። እንደውም ከሁለት ማርያም ሚዲያ የተበረከተ ነው ያሉት። ከልጆቹ ከሁለት ማርያም ተከታይ የተበረከተ ነው ተብሎ ነው ራሱ መንበሩ ላይ የተጻፈው እና አሁንም ደግሞ የስላሴን ቤት በተቻለ ቅምችን ቆርቆሮዋ ሰተናቸው ቢስማሮ ሰተናቸው ቆፍረው እንጨቱን ከራሳቸው ነው። ያን ነገር እስኪያቆሙልን ድረስ እኛ ምን እናደርጋለን? ወርም ሰራን ሁለት ወርም ሰራን ከስራታችን ላይ አድርገን ደግሞ ቀስ ብለን የፊኒሽንግ ጉዳይ። ዛሬ አንድ ቤት ለማስተካከል እንኳን በጣም ከባድ እንኳን አይደለም። የሁለት መቶ ምናምን ቆርቆሮ ዙሪያውን ፊኒሽንግ ማስተካከል በጣም ይከብዳል። ሆኖም ግን ለሰው የማይቻል ለእግዚአብሔር ይቻላል። እኛ የተቻለን እንሰጠዋለን። መድኃኒዓለም ደግሞ እሱ ለእኛ ያልታሰበ ነገር ይሰጠናል። እንግዲህ ደስ ያለኝ ነገር ቢኖሩ ዛሬ ከእነኚህ ጋር ከአስተዳዳሪው ጋር ይሄ ነገር ማውራቴ ነው። ቀጣይ ደግሞ ስናስረክብ፣ ቆርቆሮን ስንገዛ፣ ቢስማሮን ስንገዛ ለአስተዳዳሪው ስልኩን እንትን ስልላቸው ያለውን ነገር በሙሉ እያንዳንዱን ነገር አነስ ያለ ነው። ስልክ ተጠቅሜ አላቅም፣ ከትንሿ ስልክ ውጭ ምንም አነካካ አላቅም ብለውኛልና፣ ትንሽ ይሄ ቢበላሽም የማያናድድ ስልክ አነስ ያለ ገዛላቸው እና ብቻ ይሄ ቪዲዮ ቀርጸው የሚልኩበት አይነት ብቻ ምክንያቱም ነክተው ካላወቁ ትንሽ ስለሚከብዳቸው፣ የሚከብዳቸው እንደዛ አረጋለሁ ብያለሁኝ። ለምን እየለቱን ሰው አሁን ለምሳሌ የሚቀርጽ ሰው ሶስት ሰዓት መንገድ የገርተ ጉዞ መቶ ነው አሉ እሱ ሁሌ ና ተብሎ አይሆንም፣ ይከብዳል። ስለዚህ ለእነሱ ስልኩ መያዙ ለይ ነው ቀድሞ የሚያገለግለው እና እኛም በእያንዳንዱ ደረጃ የት እንደደረሰ ማየታችን ለኛ አረፍ ነው። ሁለተኛ ተነሳሽነት ይሆነናል። ማለት ቤቱ ደረሰ ፊኒሽን ሁ የቀረው እያለን እናስብበታለን ማለት ነው። ከዚህ በመቀጠል ያው ቀለምና ጅብሰም እንዲሁ መሬቱ ደግሞ ልሹ ያስፈልገዋል። ሰረሚክ ሳይሆን ኖርማል ልሹ ማለት ነው። ልሹን ማደረጉ ደግሞ ግድ ነው። ዛሬ አንድ ኩንታል ሲሜንቱ በጣም ከባድ ነው። ግን ይህን የምትመለከቱ ሚስቶቻችሁ፣ እናንተ ባሎቻችሁ፣ በጋራ የምትሰሩ ሰዎች ከራስ ላይ ከሁለቱ ከምንሰሩት ላይ በወራ እንደ አስራቱን እንኳ ብትልቁ ለእናንተ ብዙ ነገር ነው። በዚህ አጋጣሚ በጣም ብዙ ጊዜ የሚያግዘን ብዙ ወዳጅ አለኝና ለሱም ሽክሏል ቢያጋጥ፣ እንደውም ምን እያለኝ ነበር? ለስላሴ መንበር እንት ስንል ማለት ነው ምንተርቦ ብለው አልነበር? ዛሬ እንግዲህ ምንተርቦንም እኔም አግዛለሁ ስትል ነበር። እና በጣም በርቱ። በጣም መወዳቸው ማከብራቸው እህቶች አሉኝ በተለያየ ሀገር ላይ። እድሜ ከጤና ያድልልን። በጣም መንፈሳዊ ቅናት የሚያስዙኝ ለአስራት ለበረከት በጣም የማይተኙ ሁለተ ኢየሱስ ሁለተ ዛሬ ራሱ ብር ልካለች እና የሰው በቃ ይለይብኛል። አንዳንድ ግርም ይለኛል። የእመቤቴን ዝክር አብራን አታቋረጥም። በተለያየ ዝክር ላይ በቃ ሁለተ ኢየሱስ ሁለተ ገብርኤል አሉ ማለት ነው፣ ከኛ ጋር ቋሚ ዝክር ላይ እና አንዳንድ ሰው ጎበዝ ነው፣ የሰጠውን መስጠት ይችልበታል። ይሄ ደግሞ መታደል ሲመረጥ ነው። እግዚአብሔር ያልታሰበ ይስጣቸው። ከዚህ በመቀጠል ያው ቤቱን እንስራ ላለው ይ ከመጣልኝ አይቀር ብዬ ነው። ወዳችኋለው፣ ደህና ሁኑልኝ። ሰላሙ ሰላም በላቸው። ደህና ደሩ እንግዲህ

ደህና ሁኑልኝ። ሰላም ሆኑ። ቻው። ደህና ደሩ።